ሰላም ሰላም ቤተሰቦቼ፣ እንዴት ናችሁ? እንግዲህ ሰሞኑን ቃላት ከመሰረት ኩላችሁ ስምንት ቀን ሙሉ ላይ በጣም ይቅርታ እንዴት ናችሁ? ያው በዓል ነበር ሰሞኑን፣ ለዛ ነው መልካም በዓል ብዬላችኋለሁ። ያው በዓሉን ቢያልቅ እንግዲህ ዛሬ እየላችሁ የመጣሁት ቃላት ምስረታ ይላል። ይቺ በቢጫ ካለር የተጻፈችዋ ቃላት ቃላት፣ አሁን እዚህ የፊደል ጥርቅሞች ናቸው ቃላት ምስረታ አሁን ካወቃችኋቸው ፊደላቶችን እነዚህን አገጣጥሞ መጻፍ ማንበብ ቀላል ነው ማለት ነው። ቃላት ምስረታ በማ በሰ በረ በሸ በቀ በእነዚህ በአራት ፊደላቶች፣ ሰ ረ ሸ ቀ በእነዚህ እናያለን ማለት ነው ዛሬ። ስለዚህ እነዚህን ፊደላቶች መጀመሪያ አስነብባችኋል። ፊደላቶች እነዚህ ፊደላቶች ናቸው እነዚህ እነዚህ ደግሞ ታች የምትያዋቸው እነዚህ ቃላቶች ናቸው። እነዚህ ቃላቶች ከየት መጡ ካላችሁ ከነዚህ ከፊደላቶች። እነዚህን ፊደላቶች በአንድ ላይ በማድረግ እነዚህን ቃላቶችን መሰርታለን ማለት ነው። ስለዚህ በደንብ በጥሞና ተከታተሉኝ። ምንም ምንም እንት እንዳይላችሁ፣ ፈታ ብላችሁ እየሳቃችሁ እየጻፋችሁ የምትማሩ ልጆች እኔ ጋር ቴሌግራም ግሩፕ ላይ ፖስቱ ልኝ እየጻፋችሁ የማትማሩ ልጆች ደግሞ ኦንላይን መማር የምትፈልጉ ያው በግልም በግሩብም በሳምንት አምስት ቀን በቀን አንዳንድ ሰዓት አስተምራለሁ። ስለዚህ አብዛኝ ያው ዱባይ፣ ሳውዲ፣ ኳተር ያላችሁ ልጆች ናቸሁ። ኒጋ የምትማሩት ያው ማንበብ መጻፍ ለህይወታችሁ ዛ ቢገስት ነው፣ በቃ ማለት ትልቁ መስዋዕትነት ነው መጻፍና ማንበብ እና መጨረሻ ላይ አንድ ታሪክ ነገራችኋለሁ። ስለዚህ በቤት ውስጥ የምትሰሩ ልጆች በስደት ላይ ያላችሁ አቃለሁ። ለምሳሌ በተለያየ ምክንያት ቤተሰብ ጋር ባለመስማማት ተማሩ ስትባሉ ባለመማራችሁ ምናምን አሁን ሊቆጫችሁ ይችላል። ስለዚህ አሁን ደግሞ እኔ መጥቼ የላቸዋለው ማለት ነው። ስለዚህ በአጭር ሰዓት በአጭር ቀን በሶስት ወር ውስጥ በአራት ወር ባልሞላ ውስጥ አማርኛ ፊደል አማርኛ መናገር የምችሉ በተለይ አማርኛ ፊደላትን ሀያ ስምንት የአማርኛ ፊደላት ናቸው። ባለፈው አራት ለቅ የላቸዋለሁ። ዛሬ ይኸው አራት በአጠቃላይ ስምንት ፊደል እየቀነስ ናቸው መጣ ማለት ነው ስለዚህ በአጭር ሰዓት መማር ትችላላችሁ። በዚህ በስልክ ቁጥር ዋትሳፕ ላይ፣ ኢሞ ላይ፣ ቴሌግራም ላይ አዋሩኝ። ምንም ሳትፋሩ ደውሉልኝ። ያለውን ነገር አስረዳችኋለሁ። መምህራኖች አሉኝ፣ እኔም አለሁ። አስተምራችኋለሁ። ግሩፕ ቴሌግራም ግሩፕ ላይ ደግሞ ዩቲዩብን ስትጫኑ የቴሌግራም ሊንክ አለላችሁ። እዚያ ላይ መግባት ትችላላችሁ። አሁን ተከታተሉኝ እንግዲህ። ሰ ማለት ይሄ ነው። እንግዲህ ሁለት ሰ አለ። ባለፈው አንደኛውን ሰ አስተምራችኋለሁ። ተመሳሳይ ሰ ነው፣ ቅርጹ ይለያያል እንጂ ፊደሉ ተመሳሳይ ነው። ስለዚህ ሰ፣ ይሄ ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እንግዲህ ይሄ ሰ ነው። ይሄ ረ ነው። በእነዚህ ቃላት መሰረተላችኋለሁ እዛጠታች ስለዚህ፣ አንድ ነጅ ገማችሁ ይሄ መጀመሪያ ፊደል ሰ ነው። ይሄ እረ ነው። እነዚህ ሁለተኛ ፊደሎች ናቸው ሱ። ይሄ እሩ ነው። ተመልከቱ፣ ጎኑ ላይ ቀጥል አለበት። ሁለተኛ ፊደሎች ጎናቸው ላይ ቀጥል አለበት። ሶስተኛ ፊደል እግራቸው ሰፋፋ ነው። ሲ ሪ ሳ ራ ሴ ሬ ስ ር ሶ ሮ ስለዚህ ሰ ሱ ሲ ሳ ሴ ስ ሶ። ረ ሩ ሪ ራ ሬ ር ሮ። ስለዚህ በነዚህ ፊደላቶች በነዚህ ፊደላቶች ቃላትን አስመስርታችሁ። ግን እነዚህን ከማየታችን በፊት እነዚህን ላስነብባችሁ። ይሄ ደግሞ ሸ ነው። ሸ ለምሳሌ ሸረሪት፣ ሸማ፣ ሸለለ ምናምን ስትሉ ሸ የምትሉት ይሄንን ነው። ሸ ሹ ሺ ሻ ሼ ሺ ሾ ይህንኛውስ ወገቧ ላይ ቀለበት ያላት ቀ ለምሳሌ፣ ቀረርቶ፣ ቀነሰ፣ ቀረ፣ ቀረመተ ቀ ስትሉ ይህን ትጠቀማላችሁ። ቀ ቁ ቄቅቆ ስለዚህ ይሄ ሸ ነው ይሄ ቀ ነው ይሄ ሰ ነው ይሄ ረ ነው ስለዚህ ሰ ይሄ እረ ነው ይሄ ሸ ነው ይሄ ቀ ነው ስለዚህ በዚህ አጋጣሚ ለምሳሌ አንዳንድ ተማሪዎች ትፈጥናለህ ምናምን ብላችሁ ና እስኪ ዛሬ ደግሞ ኮሜንት ላይ አለው ከፈጠንኩ አንዱ ቁጥር ላኩልኝ ያው ምጽፉ ልጆች ፈጥነሃል ወይም አሪፍ ነው በሉኝ ማጽፉ ልጆች ደግሞ የማርችሉ ልጆች ያው ነገ ነገ ተስፋ አድርጋችሁ እንደምችሉ ማወቅ አለባችሁ። በተለይ ነገ ተማራችሁ ልጆች ጻፉ፣ ጻፉ፣ ምክንያቱም መጻፍ አስለምጃችኋለሁ። ማችሉ ልጆች ግን ከቸኮልኩ አንድ ቁጥር ላኩ፣ ካልቸኮልኩ ደግሞ ሁለት ቁጥርን፣ አሪፍ ነው የምትሉት ሁለት ቁጥርን። ያው ቀነስ አደርጋለሁ ችኮሌን ማለት ነው። እሺ እነዚህ ቃላቶች ናቸው። የነዚህ ፊደላቶች አንድ ላይ አርጌ ቃላትን መሰረትላችሁ። ለምሳሌ ይሄ ሰ ነው ይሄስ ሩ ረ ሩ በአንድ ላይ ምን ይሆናል? ሳሩ፣ ሳሩ ይሆናል ማለት ነው። ሳሩ ይሄስ ሱ ሰ ሱ፣ ምክንያቱም ሱ ነው ጎን ላይ ቀጥላለበት፣ ሱ ይሄችስ ሪ ረ ሩ ሪ በአንድ ላይ ሱሪ፣ ሱሪ ይሄስ ስ ይሄችስ ር ስር በአንድ ላይ ስር ይሆናል ማለት ነው። ይሄስ ሳ ኢችስ ሪ ሰሪ በአንድ ላይ ሰሪ ይሆናል ማለት ነው። ኢስ ሴ እችስ ራ ሴራ ሴራ ይሆናል ማለት ነው። ኢስ ሳ ኢስ ራ ሳራ ይሆናል። ሳራ እሺ። ኢስ ሬ፣ አሁን ደግሞ በረ ነው የሚጀምረው። ሬ ኢስ ሳ በአንድ ላይ ሬሳ። ኢስ ረ የመጀመሪያ ፊደል ነው ረ። ምክንያቱም አሁን ይሄንን ብትፈልጉት አታገኙትም። ደጋል ስለዚህ ረ ነው ድምፁ። ኤስ ሳ፣ ረሳ። በአንድ ላይ ረሳ። ኤስ ራ፣ ኤስ ራ፣ ተመሳሳይ ናቸው። ስለዚህ ራራ፣ ራራ፣ ራ ራ፣ በአንድ ላይ ራራ ይሆናል ማለት ነው። እሺ፣ አሁን ደግሞ ይሄ፣ የት ከሄድኩ፣ ሸጋ። ምክንያቱም ይች የምትመስለው መቼም ይሄንና ይሄን አመስልም ሰን እና ረን አይመስሉም። ስለዚህ ሸጋ ነው የሚሄደው። ሸ ስለዚህ ይሄ ሺ ነች። ከጭንቅላቷ ሸፈፍ ትላለች። ሸ ሹ ሺ ሻ ሺ ሺ። ስለዚህ በአንድ ላይ ሺ ሬ ሬ ነው ነው ሽሬ ሽሬ ቦታ ነው። ይህስ ሺ ነች። ይችም ሺ ይችስ ሮ። ምክንያቱም የረ መጨረሻዋ ፊደል ነች። በአንድ ላይ ሽሮ ሽሮ የሆነ ይህስ ሳ ይሄ ቅ በአንድ ላይ ሳቅ። ሳቂ ህይወታችሁ በሳቅ የተሞላ ይሆ ነው የምላችሁ። ህይወታችሁ ሁሌም ሳቅ፣ ደስተኛው ምንም የሚያስጨንቃችሁ ነገር የለም። ያው በተለያየ ምክንያት ውጭ ሀገር ስትሆኑ ናፍቆት ምናምን ሊኖሩ ይችላል። ግን ያንን ታገስ አድርጋችሁ ያልፋል፣ ያ ሁሉ ነገር ያልፋል። ይሄ ዘመን ካልሳቃችሁ፣ ካልተደሰታችሁ ሁሌ ሐዘኑ ስተገባችሁ እንኳን ስደት ላይ ሆናችሁ ከባድ ነው። ስለዚህ ሳቁልኝ ማለት ነው። እሺ ይሄስ እዚህ ጋ ስንሄድ የሸ ቤት ነው። የሸ ቤት እነዚህና የዚህ ጥርቅም ነው። እነዚህን ቃላት መሰረትን አሁን እዚህ ጋር ስናይ ደግሞ ሸ ኤስ ሸ ተመሳሳይ ናቸው። ስለዚህ ሸ ሸ ሸ የሆናል ይሆናል ማለት ነው። ይሄ ፊደል ማለት ነው ሻ ምክንያቱም ሸ ሹ ሺ ሻ አራተኛው ነው ሻ ኤስ ሺ ነች ቻት ጭንቅላቷ ከሸ የምትለየው ሸፈፍ ትላለች። ከዚህ ከመጀመሪያው የመጀመሪያው ቀጥ ያለች ነች፣ ይቺ ያትላችሁ ይቺ ግን ሸፈፍ ትላለች ወደዚህ ወደ ግራ በኩል ሻሽ ይሆናል ማለት ነው ሻሽ። እሺ ይሄስ ሾ የመጨረሻው ነው ሾ። ይሄስ ቀ፣ ምክንያቱም ይቺ ሄደ ነች ቀ። ሾ ቀ፣ አንድ ላይ ሾ ቀ ይሆናል ማለት ነው። ይሄስ ሻ፣ ይሄስ ቆ፣ ሻንቆ ሻንቆ ይሆናል ማለት ነው። ይሄስ ይሄኛውስ ሹ ሸሹ በአንድ ላይ ሸሹ እሺ ይሄስ ሺ ይሄስ ሻ በአንድ ላይ ሺሻ ሺሻ ይሆናል ማለት ነው። ይሄስ ቆ ቆ ይሄ ቃ በአንድ ላይ ቆ ቃ ቆ ቃ ይሆናል ማለት ነው ይሄም ቆ ነው ይቺ ማነች ቀ ምክንያቱም ቀ ቁ ቂ ቃ፣ ቄ፣ ቅ ስለዚህ ቆቅ ቆቅ ይሆናል ማለት ነው። ይሄስ ይህም ቆ ነው ቆ። ይችስ ቀለበት ያላት እንያትስ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ በአንድ ላይ ቆሼ ቆሼ ይሆናል ማለት ነው። ይሄስ ቄ ይሄስ ራ በአንድ ላይ ቄራ ቄራ ይሆናል ማለት ነው። ኢኬስ ቄ ነች። ይችም ይሄስ ስ፣ ምክንያቱም እዚህ ጋር ገባ ስ፣ ሰ ሱ ሲ ሳ ሴ ስ። ስለዚህ ባንድ ላይም ይሆናል ቄስ፣ ቄስ ይሆናል ማለት። ይሄስ ቀ ይሄስ ሩ ባንድ ላይ ቀሩ፣ ቀሩ ይሆናል ማለት ነው። ስለዚህ እነዚህን ፊደላቶች አራት ፊደላት ናቸው። አደራችሁ እነዚህን ፊደላቶች ከያዛችሁ ዛሬ ለህይወታችሁ በጣም ጠቃሚ ናቸው። በጣም ይሄን እነዚህን አራቱን ይቺ እነዚህን ሁለቱን እነዚህን ሁለቱን ማለት ላይ አራት ባለፈው አራት ሰርቼላችኋለሁ። ስምንት ሀያ ስምንት ሰላሳ ሶስት ፊደል ነው ተመሳሳይ ሁለት ሁለት ፊደል ስላለ ሀያ ስምንት ኦልሬዲ፣ ሀያ ሰባት ፊደል ነው። ከሀያ ሰባት ላይ ስምንት ሲቀነስ ሀያ አንድ ፊደል ነው የቀረን። ስለዚህ ሀያ አንድ ፊደል ደግሞ ቀጥ እንጽፋችኋለን እንማራለን ማለት ነው። ስለዚህ እነዚህን በደንብ ያዙ። እኔ ጋር የምትማሩ ልጆች እንዳልኳችሁ የጻፋችሁ ላኩልኝ ቴሌግራም ግሩፕ ላይ ሁሉም ተማሪ ያለበት ላይ ከዛ ውጭ የአዲስ ተማሪ ሆናችሁ፣ ያው ዩቲብ ቻናሉን ሲጀምሩ ያው ሸርስ፣ ሰብስክራይብ፣ ላይክ እያረጋችሁ ለጓደኞቻችሁ። በጣም ብዙ ያልተማሩ ልጆች አሉ፣ በጣም ብዙ ህቶቻችን አሉ። እውነቴ ነው። በጣም ልብ የሚነኩ የውስጣችሁን እንረዳቸው። ቴሌግራም ላይ ግቡ። እኔ በደንብ ነው የማስተምራችሁ። ጀስት እንደ ወንድማችሁ አይታችሁኝ። ቀጣይ በቦርድ እጽፍላችኋለሁ አሁን በቦርድ ይሻላችኋል፣ በእንደዚህ አይነት በአኒሜሽን ይሻላችኋል የሚለውን ደግሞ እሱንም አስተያየት ትሰጡኛላችሁ ኮሜንት ላይ። በቦርድ እየጻፉ ላስተምራችሁ በቦርድ እየጻፍ ካስተምረኝ የምትሉኝ ከሆነ ኮሜንት ላይ እንደዚሁ በቦርድ እያላችሁ ወይም አምስት ቁጥርን እየጻፋችሁ ላኩልኝ፣ በቦርድ አስተምራችኋለሁ። ከዛ ቲክቶክ ላይቭ ላይ ደግሞ ባይዘዌይ እዛው የዩቱብ ቻናል ላይ ሊንኩ ላይ ትገቡና የዩቱብ የቲክቶክ ቻናል አለኝ። እሱንም ፎሎ እያደረጋችሁ ቲክቶክ ላይ ሁሌ ሁሌ ቅዳሜ ይኖር ከዚህ በኋላ አስተምራለሁ። ያው ቢዚ ስለመሆኑ ተማሪም ስለሆን ላይቭ ላይ አስተምራለሁ። ቴሌግራም ብ ላይ ግቡ እና የሚመችሁ የሚቸ የሚመቻችሁ ላይ ላይቭ ላይ የማስተምራችሁ ትነግሮኛላችሁ እዚያ ላይ እንነጋገርና አስተምራችኋለሁ። ስለዚህ ይሄ ሶስት ወር ባልሞላ ውስጥ ሶስት ወር አራት ወር ባልሞላ ማወቅ የቻላችሁ ቤታችሁ ቁጫ ትበሉ እውነት ይህ ነው የምላችሁ እና ተማሩ አንብቡ እውቀት ሙሉ ሲያደርጋል። ዛሬ ብትሰሩ 30 ሺህ 40 ሺህ 50 ሺህ ቢከፈላችሁ ምንም አይሰራላችሁም ካላነበባችሁ። ነገ ባንክ ቤት ሄዳችሁ ጽፋችሁ ካላወጣችሁ ምን ይሰራላችሁ አለ? ለእናንተ ምን ይሰራል? አንብባችሁ ይሄን ደረሰኝ ይሄ እናንተ ነው ቤት የሰራችሁበት ወይም የሆነ እቃ የከፈላችሁበት ነው። ያን አንብባችሁ ካልተረዳችሁ ምን ይሰራላችሁ አለ ነው። በጣም ከባድ ነውና አንቡ፣ ጻፉ። ይሄን ስላችሁ ደግሞ ይሄ አይ ምንም ን ያን ህልም መጨነቅ የለባችሁም። ጀስት ፈታ ብላችሁ አማርኛ መናገር ስለምችል መጽሐፍ ማንበቡ አንዳንድ ተማሪዎች አንችልም አንችልም ምናምን ትላላችሁ። በጣም ቀላል እኔ ጋር የሚማሩ ልጆች የቻሉ፣ ስለዚህ ተማሩላችኋለሁ በዚህ ስልክ ቁጥር እየደወላችሁ አናግሩኝ። ይመቻችሁ ዛሬ እየላችሁ መጣሁት። ይሄንና ቀጣይ ደግሞ ፊደላቶቹን ለብቻው ዩቲዩብ ቻናል አለኝ። እሱ ላይ ለቅላችኋለሁ። እሱንም ሰብስክራይብ ያደረጋችሁ ማሳደግ ትችላላችሁ። ፊደላት ጀምር ልጆች ፊደል ላይ ያላችሁ ልጆች ያው ይሄም ይሆናል። ፊደላቶች ፊደል ለሚቆጥሩ ልጆች ፊደላቶችን ለብቻው፣ ቀጣይ ደግሞ ያው አረፍተ ነገር እያሰፋ ነው እንሄዳለን። ከዛ እንግሊዝኛም እንጨምራለን፣ ኦሮምኛም እንጨምራለን ማለት ነው። ስለዚህ እናሰፋዋለን። ከእናንተ የሚጠበቀው ላይክ፣ ሸር፣ ሰብስክራይብ ማድረግ ነው። አመሰግናለሁ። ይመቻችሁ።